የምወዳችሁ ማለት ነው። እንግዲህ ዛሬ በጣም ደስ ብሎኛል። ላይ አንዳንዴ ትምህርት ይሆናል ማለት ነው። አሁን ብዙዎቻቸውን እንዴት አልሚ እንዴት ተብሮኬ ጋ አምነሹ አብራችሁ መጣችሁ የሚል ሰውም አለ። ብዙ ሰው ሳይታችኋል፣ ብዙ ሰውም ተናግረዋል። በቃ አብሮ እንደሚኖሩ ነገር ነው ሰው ሁሉ የሚያስበው ማለት ነው። ግን ሴት ልጅ ክብሯ ሴት ልጅ ናት ምታቆ ማለት ነው ያቀረበው እንግዲህ ብሩኬ እንደዚህ አይነት ቃላት ተናግሮ ማያውቅም። ያፈረ ነው የተናገረው። ያው ተፈረንጅ ጋር አይተዋት ያው አንዳንዴ ቅናት አላደ ቅናት ኮ ያው ይቀናል ሰው ማለት ነው። እሱን ሁለተኛ እንዳይለምዳት እሱን ለማናደድ ነው እንግዲህ ዛሬ ስብ ደውሎ ምን እንደምትለኝ መጀመሪያ አስጠንቅቆ ነው የሄደው። እኔ እስከ መጨረሻ ነው ብሩኬ ጋር እና ኑዬጋ ገብቼ ቪዲዮን ያየሁት ማለት ነው። እንግዲህ አስጠንቅቆ እናንተ ትረዱኛላችሁ አሉ ስለምታኮርፍ እንግዲህ፣ ዛሬ አላቅም ብቻ በጣም ስለምታኮርፍ ያው ታስታርቁኝም ያለው ነገር የምትናገሩትም እናንተ ናችሁ ብሎ ተናግሮ አስጠንቅቆ እንግዲህ እየፈራ ነው የተናገረው ማለት ነው። እንግዲህ ስልክ ደውሎላት እኔ እፈልግሻለሁ አላት። መጣች ማለት ነው። እኔ መጣች እርቦኝ ነበር አለች። ልትበላ ልትበላ ነበር የፈለገችው ከዛ እሱ ደግሞ በረደኝ ምናምን ማለት ጀመረ። በረደኝ እያለ እና ጠጋ ጠጋ የነገር ጠጋ ጠጋ ማለት ነው። ከዛ በቃ እሷ ደግሞ አልገባትም። ከዛ ነው እያብረን እየደራራት ኮስተር አለችበት። ምን ሆነህ ነው? ምን አስበህ ነው? የሌለብህ ባህሪ እያየሁብህ ነው አለችው ማለት ነው። እንግዲህ ግብግብም ወጣ እንዳስገደደው፣ ማስገደድም ነገር ማለት ነው። ግብግብም ወጣ አይታችኋል፣ ማለት ነው። ደስ የሚል መምህር ማለት ነው፣ በነገራችን ላይ ማለት ነው። እውነት ደስ የሚሉ ናቸው እነዚህ ሰዎች ልጆች ማለት ነው። ማሻላህ እኔ እውነት የምትናገሩት ሁሉም ደስ የሚል የሚጣፍጥ እንግዲህ። ዛሬ እኔ ማንም እንደሌለኝ አውቀ ልታደርግ ነው አለችው ማለት ነው። እሱ ደግሞ እኔ ምንም አላደርግሽም አታምኝ ብቻ አቅፌሽ ለማደር ነው አላጥ ማለት ነው። እሷ ደግሞ የሌለበትን የሌለብህን ነገር ዛሬስ እንዴት አመጣ ብሩኬ፣ ከመቼ ጀምሮ ነው ከአንተ ጋር የምትኛውስ፣ ከመቼ ጀምሮ ነው ከአንተ ጋር እንደዚህ አይነት ድምጽ መሳማው ብላ በጣም አስገራሚ ግርም ብሏታል ማለት ነው። አንዳንዴ ሰው እንግዲህ እኛ አይገባንም አናቅም እንጂ ለመናገር ይፈራል ብዙ ነገር ማለት ነው። አሁን እኛ አንዳንድ ጊዜ አሁን አላምንም ነበር። እውነትም አንድ ላይ ሁለቱም ብቻ ስለሆነ አንድ ላይ የሚያድሩ ምናምን ነበር መሰለኝ ማለት ነው። ግን በነገራችን ላይ አልሚዬ ለብቻ ክላስ ነው፣ ለሱ ለብቻ ክላስ ነው የተከራየሁት ማለት ነው። ከዛ አብረን እንደር ምናምን ሲላት እንደምንስ ነው የምናድረው? የከፈልኩበት ስ አድራለሁ ክላሴ ክላስ እህደር አለ እፈራለሁ ብቻዬን አላት። እንኳን አንተ እነሴት ልጅ እንደምት ያለው አልፈራ ማለች። የሰጠችው መልስ በጣም አስገራሚ፣ ደስ የሚል የሚጠፍጥ ጥሩ መልስ ነው የሰጠችው። አሸነፈች ማለት ነው። እና ቤተሰብ እናንተስ በነሱ ጥንት ምን ተማራችሁ ማለት ነው? ምን ምን አረጋችሁ ማለት ነው? እንግዲህ አልሚዬ እንደሚተማመንባት ሁሉም ተናግረዋል። ጠንካራ እንደሆነች፣ ቆበዝ እንደሆነች ሁሉም ተናግሮ ነው ብሩኬ ማለት ነው። ጎበዝ እንደሆነች ሁሉም አይተዋት ነው ማለት ነው። እንግዲህ ዛሬ አልምዬ ማለት ነው ተፈተነች ማለት ነው። ፈተና መጣባት። ፈተና አሁን አንዳንድ ሰው ወይ እሺ በቃ ምንም አትለኝም አትነካኝም ብሎ አጠገቡ እንደር የሚል ሰው ይኖር ነበረ ማለት ነው። እሷ ግን በጣም ጎበዝ፣ ጀግና ማለት ነው የሴት ጥሩ ነገር የምታስተምር ጥሩ ትምህርት የምታስተምር ልጅ ናት ማለት ነው። ወደፊቱም እንግዲህ በተስፋ ሁሉም ነገር እንጠብቃለን። ብዙ ነገር ይዛችሁ እንደምትመጡ እናርጋለን ማለት ነው። እንግዲህ ብሩኬ ዛሬ እያፈረ ነው የተናገረው ማለት ነው። እንግዲህ መጨረሻ ላይ ምግቡ ማልበላ ማለች አኮረፈች። አልሞየ ደግሞ ትንሽ ነገር ታኮርፋለች። እንግዲህ ዛሬ እንግዲህ ፊቷንም ዘብዝብሻ ይሆናል። እስ በሚቀጥለው ቪዲዮ እናያቸዋለን ማለት ነው። እሱ ግን የፈራ ነው የተናገረው ታግዙኛላችሁ ብሎ ብዙ ነገር ነው የተናገረው ማለት ነው። አንዴ ነገራችን ላይ ለምን እንደዚህ አይነት ከባድ ጥያቄ ነው ያመጣባት ማለት ነው ከባድ ማለት ነው። እና ማስገደድ እችላለሁ ምናምን ብሎ ራሱ አስፈራራት ማለት ነው። ከዛ ደግሞ ብራንክ መሆኑም ደግሞ ነገራት። ደስተኛም ልትሆን አልፈለገችም። እንዴት እንደዚህ አይነት ነገር ትናገራለህ? በአንተ ማን ጠብቀው፣ በዚህ በፊት እንደዚህ አይነት ነገር የለብህም? ዛሬ ግን ምን አስበህ ነው ብላ እንግዲህ አይታችኋል፣ ማለት ነው እንዴት እንደሆነች እተቢጃማዋ ነበረች፣ እንዴት እንዳደረጋት ማለት ነው። አይታችኋል ማለት ነው። እንግዲህ አልሚዬ ና ብሩኬ ጥሩ ጥሩ ነገር እያስተመሩን፣ ጥሩ ጥሩ ነገር ትምህርት የሰጡን ነው። እንግዲህ የሴት ልጅ ክብሯ ክብሯ ማለት እንግዲህ እየጠበቀች ልጅ ነው ማለት ነው። ክብሯን ራሷ ናት የምታቀልለውም፣ ራሷ ናት የምትከበረው ማለት ነው። እች ልጅ እራሷን አከበረች ማለት ነው። እንደዚህ ቆንጠን ብላ ሰከን ያለች ማለት ነው። ደሞ ብሩኬም እንግዲህ ሰከን ያለ ቆንጠን ያለ ልጅ ነው። ማሻላ ተባረካላ። እንጃ ብሩኬ ማለት ነው። በነገራችን ላይ እንደ እሱ አይነት ሰው አይቼ አላቅም ማለት ነው። በጣም ጥሩ ልጅ ነው። አላ ያክብርህ ማለት ነው። በጣም ጥሩ እውነት ባይዘዊ ወንድ ልጅ እንደዚህ አይነት ውሳኔ ሲያመጣ፣ እንደዚህ አይነት ምክር ሲመጣ የሴቶች ትምህርት የሚሆን ነገር የወንዶችም ትምህርት የሚሆን ነገር ሲያመጣ፣ አሁን የሴትም የወንድም ትምህርት የሚሆን ነው ያመጣልን ማለት ነው። በዚህ አይነት በጣም እናመሰግናለን። እንግዲህ ትናንትና አይታችኋል። ፕሬድዋን መጥቶ እንደመጣ አለቀ ወይ በማለትም ሁሉም ጠይቋት ነበረ። ያው የጠየቃት ምክንያት ስለሚያማት ነው። እሱም ጠያይቆ ነበረ። እንግዲህ ይሄ ልጅ ማለት ነው አሁን ወደ ፍቅር ውስጥ ያገባ ነው ማለት ነው። ወደ ፍቅር ውስጥ ጠቃደጋ ያለ ነው። እንግዲህ አልምዬ ደግሞ አይገባሽ የሚል አታቂልኝም አላት። ምንድ ነው ፋራ አንተነሀ ፋራ ነሽ እንዲህ ያላት ሲላት አንተነሀ የሚገባ ብላ ጥሩ መልስ ሰጥተዋለች። ጭንቅላት የሚነካ መልስ ነው የሰጠችው። ላችኋለሁ ቤተሰቦች የዛሬ ቪዲዮን ይሄን ይመስላል። ላችኋለሁ በሌላ ቪዲዮ እስከ ስንገናኝ ድረስ ላይክ፣ ሼር፣ ኮሜንት ሰብስክራይብ እንደሆነ ያለ አስተያታችሁ። በምን እንደተማራችሁ ኮሜንት ላይ በማስቀመጥ ቤተሰብ ሆኖ በሌላ ቪዲዮን እስከ ስንገናኝ ድረስ መልካም ቀን፣ መልካም ጊዜ የሆንላችሁ ባይ ባይ። እወዳችኋለሁ።